ሲታይ የኔዎች እንወድሻለን፣ ወልዳችሁ ክበዱ፣ እንዳትለያዩ እሱ ከአንቺ ውጪ አንቺም ከእሱ ውጪ ፈጽሞ እንዳታዩ። አብርሽና ሩታ እንግዲህ የልጅ አባትና እናት ሆነዋል። በልጅ ተባርከዋል፣ እጅግ ያስደስታል። በተለይ የሁለቱን መውለድ በጉጉት የምትጠብቁ እንኳን ደስ አላችሁ። ከዚህ ጉዳይ ጋር ተያይዞ ብዙዎቻችን በዩቲዩባ እናቃታለን። የአብርሽ እህት የሆነችው ሀይሚ ብዙዎች የእኛ ጨረቃ፣ የኛ ሳቂታ፣ የኛ ውብ ይሏታል። እሷም ታዲያ አክስት ሆንኩኝ ብላ በደስታ እጅግ ልብ የሚነካ መልእክት አስተላልፋለች። በቪዲዮ ደግሞ መግቢያ እንደተመለከታችሁት ቀደም ብሎም አብርሽና ሩታን በተ መለከተም ወሳኝ ነጥብን አስተላልፋለች። እንዲሁም የአብርሽ አባት ጋሽዬም እጅግ ደስ ብሏቸዋል። የልጅ ልጅ ፈጣሪ አሳየኝ ብለው ተደስተዋል። ይህን ጉዳይ እንግዲህ ከሄርሜላ ጋር አገናኝተን በተለይ ደግሞ ብዙዎቻችን የምንወዳት ሀይሚ ወሳኝ ነጥብ አብርሽና ሩታን በተመለከተም ከበድ ያለ መልእክትንም አስተላልፋለች። ወደፊት እንዴት መቀጠል እንዳለባቸውም አጽንኦት ሰጥታለች። በአብርሽ ቤተሰብ በኩል እንዲሁም በሩታን ቤተሰብ በኩል ሁለቱም አንድ ላይ ሆነው ልጃቸውን እንዲያሳድ ገና ካሁኑ እየተመኙ ነው። ሄርሜላ እንግዲህ ማንን ይዘሽ ከሱ ጋር ለመቀጠል እንዳሰብሽ አሁን የምንተያየው ይሆናል። ገና አሁን በእል ስሜት ሆነሽ አንዳንድ ጉዳዮችንም እንደጀመርች ሰምተናል። ሁሉንም በዝርዝር እናስደምጣችኋለን። እንዲሁም ሀይሚ ለወንድሟ አብርሽ ሌላ መልክት የላከችውንም አሰማቸዋለሁ። ለሩታም ደግሞ ተጨማሪ ያጋረችውንም መልክትም አሰማለሁ። ሁሉንም በዝርዝር ይዜ መጥቻለሁ። የምንወዳቸው ጋሽዬ የሚሉት ነገር አለ። እሱንም በዝርዝር አሰማችኋለሁ። ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ በሰው ደስታ የምትደሰቱ ቅን ኦዲየንሶች እንኳን ደስ አላችሁ። እስቲ ቪዲዮ ላይክ በማድረግ ጀምሩት። ዛሬ የደስታ የቸር የጥሩ ነገር መረጃ ነው እንግዲህ የተሰማው ማለት ነው። አብርሽና ሩታ ሩታ እንግዲህ ልጅ ታቅፋ መታለች። አብርሽም ተደስቶ በጉልበቱ ተንበርክኮ ፈጣሪን ሲያመሰግን ሲደሰት አይተነዋል ማለት ነው። እጅግ የሚያስደስት ነው። ከዚህ ጋር ተያይዞ እንግዲህ ያው ከአብርሽ ጋር ከሰሞኑ ትታይ የነበረችው ሄርሜላ ብዙ ኦዲየንሶች የተናደዱባት አብርሽ ትዳያለው እንዳያወቀች ብዙ ነገር ህይወት እንዳለው እያወቀች እሱን ስታማልድ እሱን ሌላ ሌላ ነገር ስትከት የነበረችው ልጅ ብዙ ወደንስ በሽቆባት ነበር። ታዲያ አሁን ራሱ ሌላ ሀሳብ ነበራት። አሁን እንግዲህ ሩታ ራሱ ከመውለዷ ሌላ ቅዳ ቅዳ ቤተሰቡን ሁሉ ልታበሳጭን ብዙ ነገር ርቀት እንደሄደችም እዛው ያሉ ሰዎችም ሲነግሩ ነበረ። እንግዲህ ከዚህ ጉዳይ ጋር ተያይዞ ጋሽዬ፣ ብዙዎቻችን በምክር እናቃቸዋለን። በሚናገሩት ጥሩ የአባትነት ፍቅር የአባትነት መልእክት ብዙዎቻችን እናከብራቸዋለን። ጋሽዬ ታዲያ የልጅ ልጅ አየሁኝ ፈጣሪ ይመስገን ብለው በጣም ተደስተዋል። አያይዞም ሩታን አመስግነዋል። የሁሉ ክብር የሆነው በፈጣሪ በመቀጠል ደግሞ ልጅ አብርሽና ሩታ ናቸው፣ ይህን ክብር ያሳዩኝ ብለው ነው ያመሰገኑት። ተመልከቱ እንግዲህ የአብርሽ ቤተሰብ ምን ያህል ሩታን እንደሚወዷት ምን ያህል እንደሚያከብሯት። እቺ ሄርሜላ ነች በየሆነ ባያል ሆነው ነገር እየገባች ቤተሰብ የምትበጠብጠው እንጂ የአብርሽ የገዛ ቤተሰቦቹ ራሱ የሚወዱት የሚያከብሩት ማን ነው እንግዲህ ሩታን ነው፣ ሌላ ማንም አይደለም። ስለዚህ በሌላ በኩል ደግሞ እንግዲህ የሀይሚን መልክት ተሰምቷል። የኔ ወንድም የኔ መከታ እንኳን ፈጣሪ ለዚህ ክብር አበቃ ብላን የተደሰተችው አብርሽም ይህን መልእክቷን በመመልከት ነው። ውድ እህቴ የልጅ አባት እኮ ሆንኩልሽ ብሎ በኢንስታግራም ላይ ራሱ ለህቱም ሲያበስር ለእህቱም መልእክት ሲያስተላልፍ ነበረ። እንግዲህ በቪዲዮ መግቢያ እንደተመለከታችሁት ድምፁንም እንደሰማችሁት ከዚህ በፊት ሀይሚ የተናገረችው ነገር አለ። አብርሽና ሩታ በልጅ ተባረኩ፣ ውለዱ፣ ክበዱ፣ በመካከላችሁ እባካችሁ ሌላ ሰው ግን እንዳታስገቡ ብላ ነበር። በተለይ ከሰሞኑ የምታያቸውን ነገሮችንም ጠቅላላ አድርጋ ያው ሀይሚ ያስተላለፈችው መልእክት ከእንግዲህ ሁሉ ነገር ቁም ነገር ነው። ትዳር፣ ልጅ ሲመጣበት ደግሞ ሁሉ ነገር መስመር እያዘ የሚሄድ ነገር ነው። ልጆች ብዙ ነገር እያዩ ነው የሚያድጉትም በጥሩ ስብና መታነጽ አለባቸው። ስለዚህ ወንድሜ አብርሽ በዚህ አታሳፍረኝም፣ ይህንን ማዕረግ ያሳየችን እኔንም አክስት ያረገችን ሩታዬንም አክብርልኝ፣ ከሩታዬም ጋር አንድ ላይ ሆንልኝ ብላ ነው እንግዲህ መልእክቷን ያስተላለፈችው። ባካችሁ በአጠቃላዩ ግን በእናንተ መካከል ሌላ ሰው አታስገቡ ብላ በድጋሚ ይህን መልእክቷን እንግዲህ የወንድሟን መውለድ ምክንያት አድርጋ አስተላልፋለች ማለት ነው። እንግዲህ አስቡት የአብርሽ የሚወዳት የሚያከብራት እህቱ የሚወደው የሚያከብረው በጣም የሚፈራው አባቱ ሁሉም ሩታን ነው እየጠቀሰ የሚያመሰግነው፣ ሩታንም ጭምር ነው በዛሬው ቀን እንኳን ደስ አላችሁ እያሉ መልክት የሚያስተላለፉት ተመልከቱ። በቤተሰብ በኩል ምን ያህል ይቺ ልጅ እንደምትወደድ፣ ምን ያህል ክብር እንደሚሰጣት። ነገር ግን እንግዲህ ሄርሜላ ባይሆነው ባልሆነው እያረገች የአብረሽን ጭንቅላት እየበረዘች የማይሆን የማይሆን ነገር እያረገች ከትዳሩ እየበተነች ከህይወቱ እየበተነች ሩታን እዛ እያበሸቀች ቤተሰቦቹ ሁሉ የአብረሽ ቤተሰቦች ሁሉ አዝነው ነበረ። ዛሬ ግን እንግዲህ ያ ሁሉ ነገር ተረስቷል። ጋሽዬን በስተመጨረሻ ልጄ ይሄ እንግዲህ የመጨረሻችሁ ሆኖ ጭቅጭቁም እዚሁ ላይ አብቅቶ እንግዲህ ልጅህን ከ ባለቤት ሩታ ጋር ሆነ በፍቅር እንድታሳድግ በፍቅር የተባረከ ህይወት እንድትቀጥል እመኛለሁ ብለው ነው እንግዲህ ምርቃታቸውን ሁሉ ያሰሙት ማለት ነው። ጋሽዬ፣ የእውነት የእውነት እንኳን ደስ አሎት። እርሶ ትልቅ አባት ኖት። ብዙዎቻችሁ ልብ ብላችሁ ካወቃችሁ አላቅም፣ በጣም የሚደነቅ ባህሪ ያላቸው ጋሽዬ የገዛ ልጃቸው አብርሽ ነው። ታዲያ አብርሽና ሩታ ተጣልተው ሲመጡ አንድም ቀን ለአብርሽ ደግፈው ልጄ አብርሽ ነው ብለው ለአብርሽ አዳልተው ሩታን በድለው አያውቁም። ይሄ ታዲያ አያስመሰግናቸውም? ይሄ ታዲያ ክብር አያስ ሰጣቸውም የእውነት ብዙ ሰው የሚያደንቀው ባህሪያቸው ይሄ ነው። እንግዲህ ተመልከቱ፣ ብዙ ጊዜ ይጣላሉ፣ ብዙ ጊዜ ይጨቃጨቃሉ። ወዲያው ምንድን ነው የሚያደርጉት? ልጅየውን የራሳቸውን የገዛ ልጃቸውን አብርሽን ጠርተው ብዙ ነገር ነው የሚቆጡት። ለምንድን ነው ሩታን የምታስቀይምብኝ? ሩታ እኮ አክባሪያችን ነች። ለምንድን ነው ሩታን የምታስከፋት? እያሉ ብዙ ነገር ነው የሚቆጡት። እንግዲህ እኔ እንግዲህ ሩታ እድለኛ ነች ብል ማጋነን አይሆንብኝም የአብርሽ ቤተሰቦች ምን ያህል እንደሚያከብሯት ምን ያህል ፍቅር እንደሚሰጧት የሚገርማችሁ በአብርሽ በኩል ያሉ ሌሎች ሌሎች ቤተሰቦች ሁሉ ሀይሚ በእርግጥ በቶሎ መምጣት አልቻለችም ሆስፒታል ነገር ግን በእኛም በዩቲዩብ የተመለከትነው ጓደኞቹን ነው ከዛ ውጭ ግን የአብርሽ ቤተሰቦች ሁሉ ሩታን ለመጠየቅ እየሄዱ እዛው በቃ ካጠገቧ ሆነው በቃ ቤተሰብ ክብብ አርጓት ነው እንግዲህ በጥሩ ሁኔታ የልጅ እናት የሆነችው ማለት ነው እንግዲህ ምን ያህል ቤተሰቡ ራሱ እንደጓጓ አስቀድሞ ደግሞ የአብርሽ አባት ጋሽ ሁሉ ሲናገሩ ነበረ በተለይ ሩታ እርጉዝ መሆኗ ገና ሲሰማ ፈጣሪ አምላክ ለዚህ ክብር ያብቃኝ የልጅ ልጅ ያሳየኝ አብርሽም ሩታም አብራችሁን ኑሩልኝ እያሉ ገና አስቀድሞ ነው የዛሬ ስምንት ዘጠኝ ወር ሲመርቁ ብዙ ነገር ብዙ ብዙ ነገር ሲናገሩ የነበረው ነገር ግን ከሰሞኑ ች ሄርሜላ የምትባል በጣም አደገኛ ልጅ በነሱ መካከል ገብታ ብዙ ነገር በጥብጣ ነበር ነገር ግን እንደሚባለውም ልጅ እርቅን ያመጣል ልጅ ፍቅርን ያጠነክራል ልጅ የተጣሉ ሰዎች ሰዎችን ወደ አንድ ያመጣል። እሱን ተመልክተናል። አብርሽም ልጁን ሲል እንግዲህ ያው ምጧ መጣ ሲባል ሮጦን የሄደው ሩታን ከዛ በዛው ምሽት አብሯት ቆይቶ አብሯት ከእሷ ጋር ሆኖ ይኸው ልጅ ስትታቀፍ ደግሞ ከጎኗ በመቆም አሁን አዲስ ፍቅርን ነው እንግዲህ እያደሱ የሚገኘው ማለት ነው። የእውነት ልጅ በጣም በጣም በቃ የሆነ ያልታሰበ ነገርን፣ እድልን፣ ፍቅርን ያመጣል የሚባለው የእነዚህ ቪዲዮ ራሱ ትልቅ ምክንያት የሚሆን ይመስለኛል። አሁን ስለ ስለዛችኛዋ ሄርሜላ ራሱ ምንም አይነት ነገር ያስባል ብዬ በቃ በጥሩ ሁኔታ ከሩታ ጎንም የሚታደስበት ያለፉትን ነገሮች ራሱ ራሱን ወቅሶ ከእሷ ጎን ሆኖ ጥሩ አዲስ የሕይወት ጅማሬ የሚጀምርበት በአዲስ ነገር የተባረኩበት እንግዲህ ጥሩ ነገር ነው ብዬ ነው የማስበው። የሚያሳዩትን ቪዲዮዎች የሚያመላክቱት ማለት ነው። ሀይሚ የእውነት አንቺም ለወንድምሽ በጥሩ ነገር ተመኝተሽ፣ በተለይ ለሀቅ ቆመሽ፣ ለሩታም ደግፈሽ፣ ለወንድምሽ ብቻ ሳታዳይ ወንድምሽንም ተቆጥተሽ ከሩትዬ ጋር ቀጥል፣ በመካከላችሁ ሰው አይግባ ብለሽ አንቺም እንግዲህ ታናሽ እንደ ታላቅ መክረሽ ጥሩ መልክትን ስላስተላለፍሽ ለሀቅ ቆመሽ ሩታንም ስለደገፍሽ የእውነት የእውነት ከልብ እናመሰግንሻለን። አንቺም ፈጣሪ አምላክ እንግዲህ የተሳድካ አዲስ ጅማሬ አዲስ ህይወት እንዲሆንላቸው የእውነት ከልቤ እመኛለው። ለኦዲየንሶችም ባያላችሁበት በተለይ በዚህ ደስታ አብራችሁ ለተደሰታችሁ ቅን ኦዲየንሶች እናንተም ያላሰባችሁትን ሲሳይ ፈጣሪ አምላክ ይስጣችሁ በማለት የዛሬውን መረጃዎችን እዚህ ላይ ያበቃለሁ። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።